የሁለት ቤተሰብ አሳዛኝ መጨረሻ፣ የሁለቱ ቤተሰቦች አሳዛኝ መጨረሻ እናንሳ ው እናንሳ እና አድማጮች ሊሰጡ እንትን ነው ነው። እንግዲህ የምናወራው ስለ ሁለት ቤተሰቦች ጉዳይ ሆናል ማለት ነው። መሴ አባት፣ የአንደኛው ቤተሰብ ታሪክ በአባትየ ጉዳይ ነው የሚጀምረው። አባት ከከተማ ወጣ ብሎ ይመለሳል፣ ለስራ ጉዳይ ማለት ነው። ያቆየት ብሏል። ልጅ ተወልዶ ይጠብቀዋል ማለት ነው እና ያው ወጣ ብለህ እያለ ነፍሰ ጡር ነበርኩኝ እና ተወልዷል ብላ ልጅ ይዛ ሴት ልጅ ይዛ ተጠብቀዋለች ይደርሰትና አብረው ረዥም ጊዜ አብረው ከኖሩ በኋላ የባልና ሚስት ግንኙነት በፍቺ ይጠናቀቃል ማለት ነው። ጥቁር አሜሪካውያን ናቸው። በፍቺ ሲጠናቀቅ የፍርድ ቤቱ ሂደትም እችን ሴት ልጅ የማሳደግ መብት ለሁለቱም ነበረ የሰጣቸው ማለት ነው። በዛ ሁኔታ ልጃቸውን እያሳደጉ እንግዲህ አስራ ስምንት አመት ሆኗታል። ልጅቷ አሁን ወጣት ሴት ሆኗታል። እናት ልጇን ላለፉት አስራ ስምንት አመታት የትንከባከበች ስታሳድግ የአካባቢው ሰዎች የሚያውቁት እንደ ጓደኛ ነበሩ። ጸጉር ቤትም የሚሄዱት አብረው ነው። በጣም ክሎዝ ግንኙነት ያላቸው ናቸው። ሁለቱ ሴቶች ማለት ነው። አብረው የሚወጡ የሚገቡና ልጅቷንም በስነ ምግባር ያደገች ብለው ነው እንግዲህ አካባቢ ሰዎች የሚጠቅ ሷት ማለት ነው። ሌላ ቤተሰብ ደግሞ አለ። ይሄኛ ሁለተኛው ቤተሰብ ነው። ሚስት ልትወልድ ሆስፒታል ገብታ እያለ አስራ ስድስት አመቷ ነበረ እናቷ እችን ሴት ልጅ ስትወልድ ማለት ነው። ልጇን ከተገላገለች በኋላ የህክምና ባለሙያ መስላ እዛ ሆስፒታል ውስጥ በነበረች ሴት ትታለልና ልጇን ትሰርቃለች ማለት ነው። ይቺ እናት የ16 አመቷ እናት ማለት ነው። እንደ ሆስፒታሉ ማህበራዊ ሰራተኛ ሆና እናትየው ስትወልድ በምጥ ሂደት እና በመሳሰሉት እንግዲህ አካባቢው ላይ ነበረች። ልጅቷ ከተወለደች ከ8 ሰዓታት በኋላ ይዛት ትሰወራለች ማለት ነው። የመጀመሪያ ልጇን ያጣችው እናት ከፍተኛ ሀዘን ላይ ነበረች። ላለፉት 17 አመታት ልጇን ባታገኝም የሆነ ቦታ እንዳለች ግን ይሰማኝ ነበረ ነው የምትለው ይቺ እናት ማለት ነው። የልደቷን ቀንም ሳትረሳ ኬክ ትጋግርና ልክ እንደዚህ ፊቴ እንዳለው ኬክ ማለት ነው። ከእኔ እንደ ለመጡ ጓደኞቻችን እንደምን ቆርሰው ያልተቆረሰው እናት ኬክ ትጋግርና ልደቷ ይከበራል። የመጀመሪያ ልጇ ልደት ቁራጭ ኬክ ደግሞ የባለ ልደቷ ልጇን ኬክ ፍሪጅ ውስጥ ታስቀምጣለች። የሚገርም መሰይ በየአመቱ ማለት ነው። ምናልባት ከመጣሽ በሚል በየጊዜው ኬክ ታስቀምጣለች። ቤተሰቡ ሁሉ ስለዚች ልጅ ታሪክ ያቃል። እናቷ ተነክታ ነው እንግዲህ ይህን ሁሉ አስራ ስምንት አመት በልጅቷ ሀዘን ውስጥ ነበረች። አባት አለ፣ አያት እና አጠቃላይ ቤተሰቡ ደግሞ አንድ ላይ ነው የሚኖሩት። ከዚህ ጋር ተያይዞ ፖሊስ ይችል ልጅ ለመፈለግ ብዙ ጥረት አድርጎ ነበር። እንደውም ያለችበትን ለጠቆመኝ እስከ ሶስት መቶ ሺ ዶላር ከፍላለሁ በሚል ብዙ ጥረት አድርጓል። ከሆነ ጊዜ በኋላ ግን እነዚህ ወላጅ ወላጆቿ ከፖሊስ ጋር ለመተባበር ፈቃደኛ አልነበሩም እና ጉዳዩ ለመቀዛቀዙ እነሱ ምክንያት ናቸው ተብሏል። ለማንኛውም ፖሊስ ለወሮታ ይህን ያልበር ካስቀመጠ በኋላ በአመት እስከ ሁለት ሺ አምስት መቶ ጥቆማ ይመጣል ለፖሊስ። ፖሊስ ግን ሲሄድ ልጅቷንም በትክክለኛ የምትፈልገውን ልጅ ሊያገኝ አልቻለም ሆስፒታል ያሉ ግን አንድ ነጥብ አምስት ሚሊዮን ዶላር ካሳ ከፍሏል። ለወላጆች ለጠፋ አባት እናት ካሳ ከፍሏታል። በዛ ካሳ ቤትም ገዝተው ያው እየኖሩ ነበረ፣ ኋላ ላይ ሸጠውታል ተብሏል። ለማንኛውም ግን ፍለጋውን ፖሊስ አላቋረጠም ነበር እና መጨረሻ ላይ ከ አስራ ስምንት አመት በኋላ ወላጆቿ ከሚገኙበት ሁለት መቶ ማይል ርቀት ላይ በተመሳሳይ የልደት ቀን እና በተለየ መታወቂያ አንዲት ልጅ ትገኛለች። ጉዳዩም ሲጣራ እቺ የጠፋችው ልጅ ትሆናለች ማለት ነው። ስለዚህ መጀመሪያ ላይ ታሪካቸውን የሰማ ነው አባት ክፍለ ሀገር ወጥቶ ሲመለስ ልጅ አለህ ተብሎ ያሳደጋት ልጅ እንግዲህ ተሰርቃ የተገኘችው ነበረች ማለት ነው። ነብስ ጡር እንደሆነች አያውቅም ነበር። አዎ፣ ግን ትንሽ ሆኖ ተበላሽቶ ጽንስ ተበላሽቶባታል። ወቅቱ ላይ ይችናት ኦኬ። እሱ ሲሄድ የያዘችው ጽንስ ተበላሽቷል ግን ያው ልጅ እንደመጣ ነው ተክታ ነው የጠበቀችው። እና ይቺ ልጅ እንግዲህ ተሰርቃ የነበረችው የሁለተኛው ቤተሰብ ልጅ መሆኗ ይረጋገጣል። ፖሊስ ይሄዳል ወደ መኖሪያ ቤታቸው ልጅ አልነበረችም፣ እሳትዮዋን ግን ይዟታል። የ51 ዓመት ሴት ናት። እሷን ይይዙና ወደ ፖሊስ ጣቢያ ይወስዷታል። ልጅቷ ታሪኩ ሲነገራት በጣም ነው የደነገጠችው። ከምፈልገው በላይ ሁሉን ነገር እያደረገች ነው እናት ያሳደገችኝ አለች ማለት ነው። ሰርቃ ያሳደገቻትን እናት ና ፖሊስ ጣቢያ መሄዳ እንግዲህ በፍርግርግ ብረት ጀርባ እጅ ለእጅ ተነካክተው እወድሻለሁ እናቴ ብላ ፍቅሯን የገለጸችው ለዚች እናት ነው። ነገር ግን ከትክክለኛ ወላጆቿ ጋር ለአርባ አምስት ደቂቃ ያህል ተገናኝታለች። አብራ ፎቶ ተነስታ ፎቶም ተለቋል ና ልጅቷም ምን አይነት ሁኔታ ውስጥ እንደምትገባ ሰርቃት አለች ግን፣ ምንም ነገር ሳታጓደል፣ እንደውም ከምፈልገው በላይ ሁሉን ነገር እያደረገች ያሳደገችኝ እናቴ ናት ብላለች። አባትም ተገኝቶ አስተያየት ሰጥቷል። አባት ተብሎ የነበረው ማለት ነው። ከ2006 ጀምሮ ተለያይተው ግን ልጅቷን በጋራ ነው የሚንከባከበው የነበረው። እሱም ተገኝቶ እያለቀሰ ነው፣ ሁኔታው በጣም አስቸጋሪ ነው። ለእኔ ግን አሁንም ልጄ ናት ልጄ ናት፣ ሁኔታው በጣም አስቸጋሪ ነው ብሎ ተናግሯል። አሁን እቺ 18 ዓመት ልጅ ሁኔታው ለሷን በጣም ከባድ ነው። ያሳደገቻትን የምታውቃት እሷን ነው። ጥሩ ፍቅርም አላት። እዚህ ጋር ደግሞ ትክክለኛ ወላጆችሽ እኛ ነን፣ 18 ዓመት ሙሉ አንቺን ስንጠብቅሽ ነበረ ኬክ እየቆረሱ የልደት ቀኗን እያሰቡ እየቆረሱ፣ በአንድ ሰዓት ላይ የእሷ ድርሻ ልጅ አንድ ቀን ትመጣለች ብሎ ፍሪጅ መክተት፣ ይህም ደግሞ ምን አይነት የወላጅ ትስስር መሆኑን ነው የሚያሳየው። አዎ እና ስንጠብቅሽ ነበረ ተብሎ የወጣው የቤተሰቡ ፎቶ ራሱ በሀዘን በለቅሶ፣ እንደገና የልጅቷን ታሪክ የሚያውቁ ሰዎችም እየመጡ ቤተሰቡን ደስታቸውንም ሲገልጹ የሚያሳይ እንዲህ አይነት ታሪክ አለና ትንሽ ከባድ ነው የሁለቱም፣ ሁለቱም ቤተሰብ ላይ ሲሆን እች እናት ያው እስከ እድሜ ልክ ሊፈረድባት ይችላል የሚል እንትን አለ ። ሁኔታው ግን በጣም ከባድ ነው ለልጅቷም ለሁለቱም ቤተሰብ ማለት ነው። ጥፋቱ እንዳለ ሆኖ ግን ሳት ጎዳ ደግሞ በአግባቡ ነው ልጅቷን ያሳደገቻት እና የአካባቢው ሰዎች ራሱ ልናምን አንችልም ነው ያሉት። በጣም ጓደኛሞች፣ በጣም በስነስርአት ያደገች እና ጥሩ ቤተሰብ ነው የነበረው ተብሏል። እነዛኞቹ ቤተሰቦች ደግሞ ተጎድተናል የሚል ነገር ነው ያላቸውና ልጅቷ መሀል ላይ ትንሽ ተቸግራለች። እኛ ብንሆን ኖሮ ምን እናደርጋለን የሚለው ነገር፣ እናትየዋስ በዚህ መልኩ መቀጣት አለባት ወይ እየሰረቀችው መስረቋ ጥፋት እንዳለ ሆኖ ብዙ አስተያየቶች እየተሰጡበትና በጣም አስገራሚ ነው ታሪኩ ግን አሁን ልጁን ማግኘት የፈለገችው ባሏን ለመያዝ ለባሏ ልጅ እንዳላት እና ትዳራቸው ሰንሰለቱ እንዲቀጥል ለማድረግ ነው ወይስ የልጅ ፍቅር ነው? የልጅ ፍቅር ነው ወይ? ምናልባት ደግሞ ድጋሚ እንደማትወልድ ማውቃ ሊሆን ይችላል። አጋጣሚውም ደግሞ ሁለቱም ቤተሰቦች ጥቁር ናቸው እና አጋጣሚውም ሆኖላታል። ያው ተመሳሳይ ተቀራራቢነት አላት ልጅቷ እና ከባድ ነው ብቻ፣ ታሪኩ ሲታይ በጣም ከባድ ታሪክ ነው። ልጅቷ አሁን አዲስ ቤተሰቦቿን ተቀላቅላለች፣ አግኝታቸዋለች። ሄደች አዲሱ ቤተሰብ ጋር። አዎ፣ 45 ደቂቃ አካባቢ ቆይተዋል። ከእናት ከአባቷ ጋርም ተገናኝተዋል። ሁለቱ አንድ ላይ ነው የሚኖሩት። አያቷንም አግኝታለች። አንድ ነጥብ አምስት ሚሊዮንም ከዚህ በፊት በሷ መጥፋት ሆስፒታሉ ኪሳራ ከፍሏቸዋል። እንደገና ደግሞ አሁን ልጃቸው በ18 ዓመት ተመልሳ መጥታለች። በጣም አስቸጋሪ ነው። ግን በየቤታችሁ በያላችሁበት ቦታ ይህን ፕሮግራም የምትከታተሉ ምንድን ነው የምትሰጪው ውሳኔ? እንደ ሰው እቺ እናት አሳድጋለች። በመጀመሪያ መስረቁ በመጀመሪያ ላይ የተሄደበት ስቴፕ ያው መቼም ወንጀል ነው። የመጀመሪያ ልጇ ነው ገና በተወለደች በስምንት ሰዓት ውስጥ ነው እንግዲህ የተሰረቀችውና ቤቷ መሄድ ትፈልጋለች እቺ እናትየው የመጀመሪያ ልጇ ናት እና ብዙ ሶሻል ሚዲያዎች ላይም ይህንኑ ጠቅሳ ብዙ ነገር ብላለች ማን እንደወሰዳት የት እንዳለች አላውቅም ግን ልጄ እፈልጋለሁ የመጀመሪያ ልጄ ናት አስቡት እኔ ቦታው የሚል ብዙ ነገሮችን ስትጽፍ ነበረ ተብሏል። እቺ ዋናዋ ወላጅ እናት ማለት ነው። ለማንኛውም ከአስራ ስምንት አመት በኋላ ልጅቷ ተገኝታለች። የወላጆቿ ቤት ብትሆን ኖሮ ምናልባት አሁን ካደገችበት ወይም አሁን ካለችበት ውጤት የተሻለ ይሆን ነበር ወይ ብሎ የሚያስብ ሰው እኮ አለ እና ብዙ አይነት ጥያቄዎች ለማንኛውም እየወጡ ነው። ታሪኩ ይህን ይመስላል። ግን ጎረቤቶቿ ምናምን ምንም እርጉዝ እንዳልነበረች ያውቃሉ። በአካባቢው ያለው ሰው አንድ ሁለት ቤት ቀይራለች ገን በነገር አሁን ደግሞ ይሄ አዲስ ቤት ገዝታ ነው እየኖረች ያለችው። ማስታወቂያ እንደዚህ ፖሊስ ሲለቅ ምናልባት ተጠራጥረው አርኩስ ሆና ላይ ህይወትምና ደግሞ ስ እንዴት ነው የምታሳድገው። ጡት ማጥባት አለ። አንዳንድ ጊዜ ግን ጉዲፈቻ በጉዲፈቻ የሚሄደዋል በአምስት ዓመታቸው በአራት ዓመታቸው፣ እነኚህ እንኳን በስምንት ቀን እኮ ነው። የሚገርም እኮ ነው። በስምንት ቀን እኮ በስምንት ሰዓት ሰዓት ነው። አዎ ወዲያው ነው እኮ እዛው እንደም እናትዬ ኋላ ላይ እኔ ጉዳዩን አለ አላጤንኩትም። መታወቂያ አድርጋለች እቺ ሴት ስልትወስድ ስትፈልግ ማለት ነው። ባጅ አላት የነሱን ልብስ ለብሳለች። ግን ኪሷ ውስጥ ሌላ የቆዳ ሌዘር ጓንት ታይቼ ነበረ። ግን አልተጠራጠርኩም ብላለች እሷ። አሁን ስታስመስል ነው እኮ እዛ ሰራተኛ ማለት ነው ራሷን ስታስመስል ነው። ስምንት ሰዓት ነው ከተወለደች ልጅ። ጥሩ ነው ግን የእሷን ልጅ ፈልጋለች በአጋጣሚ እዛ ቦታ ያገኘችውን ነው። ሌላም እኮ የነጭም ልትወስድ ትችል ይሆናል። የነጭ ቢሆን እኮ ይታወቃል። አዎ ጥቁር ሆና ነጭ ከወለድ ከ የአጋጣሚ ነውመስ አሁን ጉዲ ፈቻ ምናምን የሚሄዱ በአምስት በአራት በስድስት ዓመታቸው ነበ ቤተሰቦቻቸውን አያውቁም። ይሄ እኮ ስምንት ሰዓት ምኑ ነው የሚታወቀውና ግን እች ልጅ ምን ይሰማት ይሆን? የማስታወቂያ ስሰማ አድጋ፣ ማን ከፍ ብላ የማስታወቂያ ስሰማ የትኛዋ ሌባ ይሆን ትላለች። ቃል ትላለች እንጂ አዎ እኮ ግፈኛ፣ ምንም ትላለች። እናትን ከልጅ ዋን ጥላ እሷ መሆኗን አታውቅም። በሁለቱም በኩል በጣም ያስቸግራል። አሁን እችኛዋም የ16 ዓመት ልጅ ሆና የመጀመሪያ ልጅዋን ያገኘችው ገና አቅፋ የልጅነት ይህ ትኩስ አንገቱ ስር ያለውን ሽታ እንኳን አላሸተተችም ዘጠኝ ወር ተ የወሰደቻት ምንም እንኳን በጥሩ ስልጣኔ፣ በጥሩ መንፈስ፣ በጥሩ ስነ ምግባር ብታሳድገው ችግሮች ግን ያሉ የሚባባሉ ራሱ አይመስለኝም። ምክንያቱም እስር ቤት ሆስፒታሉ ራሱ ያወጣው ገንዘብ በጣም ብዙ ሚሊዮን የሚያወጣ ገንዘብ ነው የከሰረው። ከዚህ ጋር ተያይዞ ከብላታለች፣ ገና እሱ ራሱ አለ፣ ገና ደሞ ወላጅ እናቷ አለች። በስነ ልቦና ረገድ፣ በአይምሮ ረገድ በጣም ተጎድታለች። ቤተሰቦቿ በራሳቸው ራሱ ተጎድተዋል። ይሄን ነገር ስንው በጣም ከባድ ነው። እንደገና ኬክ አስቀመጠች ቁጥርም ቁጥርምኩ ምን አይነት እብድናት የሚልም አካል ይኖር ይኖራል። እዛው ቤተሰብ ውስጥ ግን በህይወት እንዳለች ፊልት አረግ ነበር ነጽጽሩ ውስጥ ግን ትገባለች። አሁን እዚህ ጋ የሆነ ነገር ሲጎልባት ያቺኛዋ ትሻለኛለች ወደሚል ነገር ትሄዳለች ወደዛ። ያቺኛዋ እንዳትሄድ እኮ ደግሞ እስር ቤት ገብታለች። ግን ተመሳሳይ ታሪክ ሊኖር ይችላል እዚህ ሀገር፣ እና በ8607 ላይ ብትጠቁሙን ደግሞ አነጋግረን ደሞኛ ለየት ያለ ታሪክ ይዘን እንመጣለን። በእኛ ሀገር የተፈጸመ እንዲህ አይነት አለ፣ ከሆስፒታል ልጅ ጠፋ እንደዚህ ይባላልና እንዲህ አይነት ሀዘንም ይዘው የሚኖሩ ቤተሰቦች ካሉ ጥቁመውን ቢሰጡን በጣም ቆንጆ ነው ውስጥ ቢሆኑ ምን ያደርጋሉ? አሁን ይሄ ነገር በእነሱ ላይ የተፈጠረ የተፈጸመ ቢሆን ምንድን ነው የሚደረገው? እስቲ አስተያየቶቻቸውን 8607 ላይ ቴክስት አድርጉልን። ሪዞርታችንና እናንተን የሚያገናኘው ድልድይ 8607 ላይ ነው። አስተያየት ላኩልን፣ መልሰን ወደ እናንተ እናደርሳለን። ፕሮግራሙ መሴ ሪዞርት፣ ጣቢያው ተወዳጁ ስራት ኤፍኤም 1